ጤና ይስጥልን የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር አዲስ አለማየሁ ነኝ፣ አብራችሁን ቆዩ። በቅድሚያም ለሰላም ቅድሚያ በመስጠት ተደራጅተው አካባቢያቸውን እየጠበቁ መሆኑን በማዕከላዊ ጎንደር ዞን የላይ አርማጭሆ ወረዳ ነዋሪዎች ተናገሩ። ሕብረተሰቡ ከፀጥታ አካላት ጋር በመሆን የአካባቢውን ሰላም ማረጋገጥ መቻሉን የላይ አርማጭሆ ወረዳ ሰላምና ጸጥታ ጽሕፈት ቤት አስታውቋል። ቃል ኪዳና ላይ በአማራ ክልል የተፈጠረውን የጸጥታ ችግር ተከትሎ የመጣውን የሰላም እጦት በመፍታት ወደ ቀደመ ሰላም ለመመለስ በጸጥታ አካላት ከሚከናወነው ተግባር ባለፈ የማህበረሰቡ ተሳትፎ የጎላ ነው። ከጸጥታ አካላት ጋር የአካባቢን ሰላም ለመጠበቅ በጥምረት እየሰሩ እንደሚገኙ የነገሩን በማዕከላዊ ጎንደር ዞን የላይ አርማጮሆ ወረዳ ነዋሪዎችም የወረዳውን ሰላም ለማስፈን ቅድሚያ እንደሚሰጡ ይገልጻሉ። ደፍሬ ያለምን ባላለሁ። ቀን ተሌት ነው የሚጠብቅ ተግቶ ነው የሚጠብቅ ሁሉም ወንድ ሴት ሳይል ነው በጣም ለሰላም ዘብ የቆመ ነው። የሀገር ሽማግሌው እንደ ሀገር ሽማግሌ፣ አመራሩ እንደ አመራር፣ ህዝቡ እንደ ህዝብ፣ ወጣቱ እንደ ወጣትነት በደንብ ነው ሰርቶ ለዚህ ደረጃ ደርሰናል። ሰላም ያለባት ወረዳ ነው። የሰላም አምባሳደር እየተባለች ነው። አስረስ እንደሻው እባላለሁ። መንግስትም ህዝብን በጋራ በመስራት በጋራ ሆኖ አንድ አስተሳሰብ በመያዝ አካባቢውን በመጠበቅ አካባቢውነን በመቆጣጠር ሁሉም ለሰላም ዘብ በመቆም ነው ሰላም የመጣው ማለት ነው። ስለዚህ ሰላማችን ዝም ብሎ የተገኘ ሰላም ሳይሆን በስራና ለፍቶ በመስራት የተገኘ ውጤት ነው ማለት ነው። እንግዲህ የአካባቢው ህብረተሰብ ያው ለሰላሙ ቅድሚያ ዋጋም ስለሚሰጥ ሁሉም ሰው በብሎክ የተደራጀ ነው ማለት ነው። እያንዳንዷ ብሎክ ሁሉም ሰው በየተራ ወጥቶ ይጠብቃል ማለት ነው። ማህበረሰቡን የሰላም ባለቤት ለማድረግ መሰራቱን ያመላከቱት የላይ አርማጭሆ ወረዳ ሰላምና ጸጥታ ጽሕፈት ቤት ኃላፊ አቶ ማንዴ ወልደ ማርያም ለሰላም ቅድሚያ በመስጠት በተሰራ ስራ ታጥቀው ጫካ የገቡ ወገኖች እንዲመለሱ ማድረግ መቻሉን አስታውቀዋል። ለሰላሙ በጣም ጠንካራ የሆነ የህዝብ ደጀን አለ፣ ባለቤት እሱ ነው። በመዋቅርም ደረጃ የተሻለ መዋቅር አለ። የወረዳ ጸጥታ መዋቅሩ ባጠቃላይ ከቀበሌ ጀምሮ እስከ ወረዳ ያለው ተደራጅቶ ያው ሰላሙን በመጠበቅና ህግ በማስከብር ላይ ነው የሚገኘው። በዚህ አመት በርካታ ጫካ የወጡ የነበሩትን አስገብተን ሰላም የሆነበት ሁኔታ ነው ያለው። እዚያ ውጭ ግን ወጣ ያለ ሲኖር ደግሞ ህግ ያስከብራል ማለት ነው። ወረዳው ላይ አርማጭሆ ወረዳ ዋና አስተዳዳሪ አቶ አስረሳው ደሴ ማህበረሰቡ ከጸጥታ አካላት ጋር በመሆን በጋራ በተሰራ ስራ ወረዳውን የሰላም አምባሳደር ማድረግ ተችሏል ሲሉ ገልጸዋል። የወረዳችን ህዝብ ማናቸውንም ከሚሰራቸው ስራዎች ቅድሚያ ለሰላም ሰጥቶ ይሰራል ከቤቱ ይጀምራል። ቤቱ ሰላም እንዲሆንለት ይፈልጋል። ከቤቱ ባሻገር ጎረቤቶቹ፣ ጎጦቹ ሰላም እንዲሆኑለት ይፈልጋል። ከጎጡ ባሻገር ቀበሌው ሰላም እንዲሆንለት ይፈልጋል፤ አበክሮ ይሰራል። አጠቃላይ ቀበሌዎች ሰላም ሲሆኑ ደግሞ ወረዳው ሰላም ይሆናል ብሎ ስለሚያስብ በዚህ በኩል የላይ አርማጭሆ ወረዳ የሰላም አምባሳደር ነው። ይሄ ሲባል ግን ሰላሳ አንዱም ቀበሌዎቻችን ባለጦር መሳሪያው የግልም የመንግስትም ጦር መሳሪያ ያለው መለስተኛ በር ይጠብቃል፣ ቁልፍ በር ይጠብቃል። በወረዳው ያለውን ሰላም ለማጽናት ከጸጥታ መዋቅሩና ከማህበረሰቡ ጋር በጋራ እየተሰሩ ያሉ ስራዎች ተጠናክረው የሚቀጥሉ መሆኑን ዋና አስተዳዳሪው ጠቁመዋል። የጎንደር አብያተ መንግስታት እድሳት፣ ሌሎች በከተማ የሚገኙ እድሜ ጠገብ ቅርሶችን ለማደስ ልምድ የተገኘበት መሆኑን የጎንደር ከተማ አስተዳደር አስታወቀም። በጎንደር ከተማ የሚገኙትን ቅርሶች የጉዳት መጠን በጥናት መለየቱን የገለጸው ከተማ አስተዳደሩ ቅርሶችን ለመጠገን ሀብት የማፈላለግ ስራ ይከናወናል ብሏል። አገኘው አበው ዝርዝር አለው። ጎንደር ከተማ ታሪክን የሚገልጡ የቱሪስት መስህብ የሆኑ ቅርሶች መገኛ ከተማ ብትሆንም በእድሜ ብዛትና ከቅርስ አያያዝ ጉድለት ምክንያት ለጉዳት እየተጋለጡ የሚገኙ ቅርሶች አሉ። ይሁን እንጂ በጎንደር አብያተ መንግስታት እየተካሄደ የሚገኘው የቅርስ እድሳት ሌሎች ቅርሶችን ለማደስ ልምድ የተገኘበት መሆኑን የጎንደር ዓለም አቀፍ ቅርሶች አስተዳዳሪ አቶ ጌታሁን ስዩም ጠቅሰዋል። ከዘጠኙ ዓለም አቀፍ ቅርሶች አንዱ ግቢ ነው ስራዎች እየተሰራ ሰባቱ ቅርሶች ከዚህ ውጭ ናቸው ያሉት የደብረ ጸሐይ ቁስቋም ማርያም እና የእቴጌ ምንትዋብ ቤተ መንግስት መሳለ በርካታ ቅርሶች ገና የኅብረተሰቡም የመንግስትም ድጋፍ ለጥገና የሚፈልጉት። ከዚህ የጥገና ሂደት ላይ የተማርነውና ያገኘነው ልምድ አንደኛ ሁሉንም ቅርሶች በአንድ ላይ የመጠገን በተመሳሳይ ጊዜ ስራዎችን የመጀመር አንድ ትልቁን ነገር ያገኘ፣ ሁለተኛ ቀንና ሌሊት መስራት ቅርስ የአንድ አገር የስልጣኔ ደረጃ ማሳያና የህዝብ የማንነት መገለጫ በመሆኑ ቅርስን ማደስና ማስዋብ ከትውልድ የሚጠበቅ ኃላፊነት መሆኑን የህንፃ መሐንዲስና የቅርስ ጥገና ከፍተኛ ባለሙያ አቶ መዘምር አቢይ ተናግረዋል። ቅርስን ማልማት ማለት ምቹ ማድረግ ለጎብኙ ምቹ ማድረግ ማራኪ ማድረግ ማለት ነው። ዋናው ግን ቅርሱን መጠገን ለምንም ለድርድር የሚቀርብ አይደለም። ሌሎች ቅርሶች እንጠግናቸው እንደገናም እንድናለማቸው አስተምሮናል። በተለይ የዚህ የግሪኒንግ የዚህ የማስዋቡ ስራ በሁሉም ሳይቶች መደረግ አለበት ብዬ አምናለሁ። በአጼ ፋሲል ቤተ መንግስታት እየተካሄደ ያለው እድሳት ቅርሱን ከመጠገን በተጨማሪ የቅርስ ባለሙያዎችን እውቀትና ልምድ ያዳብረ ነው ያሉት አቶ ጌታሁን ለእድሳት የሚሆኑ የጥገና ግብዓትን በአግባቡ ለመጠቀም እየተሰሩ ያሉ ስራዎች አብነት መሆናቸውን አንስተዋል። ከኖራ አጠቃቀም አንጻር ራሱ በአንድ ጊዜ የምናመርተው ኖራ ለብዙ ሳይቶች እንዲሆን ለብዙ ሎቶች እንዲሆንም ከአሁን በፊትም ልምድ ነበር። አሁንም ያን ልምድ ያዳበርንበት ወቅት ነው የነበርና ቀሪ ቅርሶቻችን ከዚህ ባገኘ ነው ልምድ የመስራት እድል አለ። ይሄ ደግሞ ጊዜን ይቆጥባል፣ ወጪን ይቆጥባል። ማቴሪያል ከማቴሪያል ብክነት አንጻርም በቂ ትምህርት ያገኘበት ነው። ታሪኮቻችን በቅርሶቻችን ህልውና የቆሙናቸው ናቸው ያሉት የጎንደር ከተማ አስተዳደር ተቀዳሚ ምክትል ከንቲባ ቻላቸው ዳኘው የአጼ ፋሲል ቤተ መንግስታት እድሳት መከናወን ሌሎች ቅርሶችን ለመጠገን መነሻ ምዕራፍ እንደሆነ አንስተዋል። ሌሎችም ቦታዎች ላይ ያሉ ታሪካዊ ቦታዎቻችን ጥናቶቹ አልቀዋል። የጉዳት መጠኑን ለይተናል። ስለዚህ ይሄ ለእኛ እንደ ትልቅ ፓይለት ፕሮጀክት ከዚህ የምንወስዳቸው መልካም ተሞክሮዎችን ወስደን ሌሎችንም በራስም አቅም በሌሎች ረጅ ድርጅቶችም አቅም የኮንሰርቬሽን ስራውን እንሰራለን። ይህ ለኛ ትልቅ ትምህርት ነው፣ ብዙ ሰው አፍርተናል። በቅርስ ጥገናና ጥበቃ ስራ ማህበረሰቡን ማሳተፍና እንዲንከባከባቸው ማድረግ በአጼ ፋሲል ቤተ መንግስታት እድሳት ሌላው ልምድ የተገኘበት መሆኑ ተጠቅሷል። በጎንደር ከተማ አስተዳደር ከአራት ሺህ በላይ ዜጎች በወተት ሀብት ልማት ዘርፍ መሰማራታቸውን የከተማ አስተዳደሩ እንስሳትና ዓሳ ሀብት ልማት ጽሕፈት ቤት አስታወቀም። በዘርፉ የተሰማሩ ግለሰቦች ተጠቃሚ መሆናቸውን ተናግረዋል። ተጨማሪ ዘገባ አለን። ወይዘሮ እስከዳር ብርሃኑ በጎንደር ከተማ በወተት ሀብት ልማት ስራ ዘርፍ ተሰማርተዋል። ዘርፉን ከተቀላቀሉ ከ አስር አመት በላይ እንደሆናቸው የነገሩን ወይዘሮ እስከዳር በዘርፉ ተጠቃሚ መሆናቸውን አንስተዋል። በሽፍት ነው ወተቱ። አንዱ ንዱ ከበድ ሲሆን አንዱ ሲወልድ ስለሆነ ነው ወደ 200 ሊትር ወተት ይገኛል። በደንብ ተስተካክሎ በሚወልዱበት ሰዓት ወደ 30 የሚሆኑ ከብቶች አሉ። ሰፋ ያለ ቦታ ቢኖር፣ ሰላም ጉዳይ ቢስተካከል ውጤታማ ስራ እንሰራለን ብለን እንገምታለን። ወደፊትም ይህን ድርጅቱን አሳድገን የመኖ ማቀነባበሪያ ለመስራት ተዘጋጅተናል። ሌላው በጎንደር ከተማ በወተት ሀብት ልማት ዘርፍ የተሰማሩት አቶ ሙሉ ብርሃን ናቸው። የአቶ ሙሉ ብርሃን የወተት ሀብት ልማት ስራ አስኪያጅ የሆኑት አቶ ምስጋናው ዋናው እንደነገሩን ከሆነ በዘርፉ በቀን 300 ሊትር ወተት ያመርታሉ። 13 ላም ነው ማለት በቀን 300 ሊትር ይታለዋል። እስከ 30 ይሰጣሉ። እስከ 25 ይሰጣሉ፣ በቀን ማለት ነው። ከብደው ሲወልዱ ይጨምራሉ ደግሞ ክብድና ንትን ሲሉ እየቀነሱ ይሄዳሉ። እስከ አምስት ወር እስከ ስድስት ወር ይታረባሉ። ዘርፉ ለወጣቶች ስራ ድል ፈጠራ ትልቅ በር ከፍቷል ያሉት የጎንደር ከተማ አስተዳደር እንስሳትና ሰሀብትን ማጽፈት ቤት ኃላፊ አቶ መላኩ ደምሌ በከተማ አስተዳደሩ ሀያ አምስት ኢንተርፕራይዞችን ጨምሮ ከአራት ሺ በላይ ዜጎች ዘርፉን ተቀላቅለዋል ብለዋል። ሀያ አምስት ኢንተርፕራይዞች አሉን በወተት ሀብት በዚህ ምርት ዘመን ብቻ ወደዚህ ስራ የገቡ ማለት ነው እና መንግስትም ልዩ ትኩረት ሰጥቶታል እንደ ከተማችን ወልሞስ በዚህ ዘርፍ የተሰማሩ በተሻሻለ አሰራር ከ4039 በላይ ተሳታፊዎች አሉን ማለት ነው። በዘመናዊ መልኩ ማለት ነው። ወተት ስራ ተሰማርተ ስድስት መሰረታዊ ማህበር አሉ። 726 አባላት ያሉት መሰረታዊ ማህበር አለን። ይሄ ትልቅ አቅማችን ነው ማለት ነው። በዘርፉ የተሰማሩ ዜጎች ተጠቃሚ እንዲሆኑና ወተት በግላቸው አቀነባብረው እንዲሸጡ ከአጋር ተቋማት ጋር በቅንጅት እየተሰራ መሆኑንም ጽህፈት ቤት ኃላፊው ተናግረዋል። ግብረሰናይ ድርጅቶች አሉ። እነዚህ ኤንጂኦዎች ማለት ነው። እነሱ አሁን ኦልሞስት የዳሰሳ ጥናት አድርገዋለኝ። የዳሰሳ ጥናት ካደረጉ በኋላ ክፍተቶችን ይዘዋለኝ። እነዛ ቢያንስ ወተት ፕሮሰስ የሚያደርጉ ሰዎች ምንድን ነው ክፍተታቸው ተብሎ ተለይቶ ማለት ነው የማቴሪያል የቴክኖሎጂ የእውቀት ክፍተቶችን ለመሙላት ጅምር ስራዎች አሉ። ተጠናክሮ ይቀጥላል ማለት ነው። በእኛ ተቋምም በክላስተር ቤዝ ተደርጎ አክቲቬት እየተደረገ ነው። በገጠር በአስራ አንድ ገጠር ቀበሌዎች የእኛ የእርባታ ባለሙያ አለ። ምክር ሀሳብ የሚሰጥ የእንስሳት ሕክምና አለ። በጎንደር ከተማ አስተዳደር ባለፉት ዘጠኝ ወራት ከ60 ሺህ ተሆን በላይ ወተት መመረቱን ከከተማ አስተዳደሩ እንስሳትና ሰሀብት ልማት ጽህፈት ቤት ያገኘነው መረጃ ያመላክታል። የወተት ምርትን ከፍ ለማድረግም የእንስሳት ሕክምናን ጨምሮ የዝርያ ማሻል ስራዎች ላይ ትኩረት ተሰጥቶ እየተሰራ ነው ተብሏል። በጎንደር ዙሪያ ወረዳ የማክሰኝት የመጀመሪያ ደረጃ ሆስፒታል የመጀመሪያውን በቀዶ ጥገና የማዋለድ አገልግሎት በስኬት አከናወነ። ስራ ከጀመረ 11 ወራትን ያስቆጠረው ሆስፒታሉ በግብዓት አለመሟላት ምክንያት በቀዶ ጥገና የሚወልዱ እናቶችን ወደ ጎንደር ዩኒቨርሲቲ ሆስፒታል ሲል ቆይቷል። ሆስፒታሉ በቅርቡ በተደረገለት የህክምና መሳሪያ ድጋፍ እናቶችን በቀዶ ጥገና ማዋለዱን ገልጿል። በቀዶ ጥገና የወለዱ እናቶችም ያለአንዳች የትራንስፖርት ወጪና እንግልት በአቅራቢያቸው አገልግሎቱን በማግኘታቸው ምስጋና አቅርበዋል ከክልሉ ጤና ቢሮና ከረጅ ድርጅቶች በተገኘ የህክምና መሳሪያ ድጋፍ ሁለት እናቶች በቀዶ ጥገና መውለዳቸውን የማክሰኝት የመጀመሪያ ደረጃ ሆስፒታል ስራ አስኪያጅ አቶ መንግስቱ በሬ ተናግሯል ሆስፒታሉ የማህበረሰብ አቀፍ ጤና መድን አባላትን ጨምሮ ለታካሚዎች የላብራቶሪ የቤተሰብ ምጣኔ የወሊድና ሌሎች የህክምና አገልግሎቶችን እየሰጠ ነው ብለዋል የቀዶ ጥገና አገልግሎቱን ለማስፋት አስፈላጊ ቁሳቁሶችን ለማሟላት የሚመለከታቸው አካላትና ረጅ ድርጅቶች ድጋፍ እንዲያደርጉም ጠይቀዋል። ሆስፒታሉ የሚሰጠውን የህክምና አገልግሎት ለማስፋት የአካባቢው ማህበረሰብም ድጋፍ እንዲያደርግ ጥሪ አቅርበዋል። ሆስፒታሉ ለመጀመሪያ ጊዜ በኦፕራሲዮን ለወለዱ ሁለት እናቶች ቢጃማና የህፃን ልብስ በስጦታ አበርክቷል። መረጃውን ያደረሰን የጎንደር ዙሪያ ወረዳ መንግስት ኮሚኒኬሽን ጽፈት ቤት ነው። የተከበራችሁ ተመልካቾቻችን፣ ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱ ዜናዎቻችን የተከታተላችኋቸውን ይመስሉ ነበር። ከዜናዎቹ ጋር አዲስ አለማየሁ ነበርኩ። ጤና ይስጥልን።